የገዛ ባለቤቷን ሌሊት ስምንት ሰዓት ከእንቅልፏ በመነሳት በእኔ ላይ ሌላ ሴት ወዷል በማለት በብረት መዶሻ መታገደለችው ይቺ ሴት ዛሬ ላይ በማረሚያ ቤት ትገኛለች። የወንጀሉ መርማሪ ፖሊስ ስለ ጉዳዩ ምን ይላል? እርሱን በድምፅ እናሰማችኋለን። የተከበራችሁ ተመልካቾቻችን ይህ ብስራት ኤፍኤም ነው። የተለያዩ መረጃዎች ቶሎ ቶሎ እንዲደርሳችሁ የዩትዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። ወደ ዛሬው ወንጀል ታሪክ እናመራለን። ይህ ታሪክ መማሪያ እንዲሆን ለእናንተ ተመልካቾቻችን እንዲህ ባለ መልኩ እናቀርበዋለን። ጥንዶቹ ከዚህ ቀደም ነዋሪነታቸው በወላይታ ሶዶ ከተማ የነበረ ሲሆን በትዳር ለበርካታ ዓመታት አብረው ኖረዋል። ጥንዶቹ በትዳር ቆይታቸውም አራት ልጆችን እያፈሩ ሲሆን አንድ ሕፃን ልጃቸውን ይዘው ሌሎችን ቤተሰብ ላይ ጥለው የተሻለ ስራ ለማግኘትና የተሻለ ኑሮ ለመምራት በማሰብ ከወላይታ ሶዶ ወደ ሰበታ ፉሪ መጡ። ሁለቱ ጥንዶ ሰዎች በሰበታ ፉሪ ክፍለ ከተማ ገዳ ፉጂ ወረዳ ልዩ ቦታው ለገበሪ እየተባለ በሚጠራው አካባቢ መኖሪያ ቤት ተከራይተው መኖር ጀምረዋል። በሁለቱ የትዳር አጋሮች መካከል የነበረውና ለዘመናት ፍቅር የነበረው የትዳር ህይወት ግን አንዳች ችግር ይገጥመው ጀመረ። ይኸውም በሁለቱ መካከል ከፍተኛ ጥርጣሬ ነክሶ በሚስት በኩል የባለቤቷን መውጫና መግቢያ በማጥናት በተለይም ስልክ ሲደወልለት የማን ነው በማለት መጨቃጨቅ ጀመሩ። በቶሎ መኳረፍ በሩጫ ከቤት ወጥቶ ስልክ ማውራቱ ደግሞ የጥርጣሬዋ ዋነኛ ምክንያት ሆነዋል። ሚስት ዋነኛ የጥርጣሬ ምንጯ በተከራየበት ቤት ግቢ ካለች ተከራይ ጋር ግንኙነት አለው የሚል ሲሆን በተለይ ስልክ ሲደወልለት በተለይ ስልክ ሲደወልለት የምታያቸው ነገሮችና እሷን ትቶ ለማውራት ገለል ማለቱም ሲያጠራጥራት ቆይቷል። በተጨማሪነትም ወደ ሌላኛዋ ተከራይ ቤት ማዝወተሩ ውስጧን በቅናት በማሳረር በንዴት ውስጥ እየከተታት ይገኛል። የሚስት ጥርጣሬ ከጊዜ ወደ ጊዜ እያየለና እየሰፋ መጣ። ቁጭ ብለው ከመነጋገር ይልቅ በውስጣቸው ጥርጣሬን አዝለው ሚያዝያ 13 ቀን ምሽት ሁለት ሰዓት ደረሰ። ጥንዶቹ አንድ ላይ ሲዝናኑ አምሽተው ወደ መኖሪያ ቤታቸው በሰላም ገቡም። ሌሊት ስምንት ሰዓት ላይ ግን ሚስት እንቅልፍ ቀሰቀሳት። የአራት ልጆቿን አባት በተለይም ደግሞም ከሌላ ሴት ፍቅር ይዟል ያለችውን ባሏን ለማስወገድ ወሰነች። በሌሊት ስምንት ሰዓት ተነስታ በብረት መዶሻ በእንቅልፍ ላይ እንዳለም ቀጥቅጣ ሕይወቱ እንዲያልፍ አደረገች። ከዚያም ሲነጋጋም ልጇን ለጎረቤት ሰጥታ ከባለቤቷ ጋር ትንሽ ግጭት ፈጥሬ ጎድቼዋለሁ፣ ልጄ እናንተ ጋር ይቀመጥልኝ በማለት ለፖሊስ እጇን መስጠቷን የምርመራ መዝገቡ ያስረዳል። እዚህ ጋር ይህንን የወንጀል ጉዳይ የመረመሩት የሰበታ ፍሪ ክፍለ ከተማ ፖሊስ መምሪያም የወንጀል ምርመራ ዋና ክፍል ኃላፊ ምክትል ኢንስፔክተር ዳዊት በቀለ ተጨማሪውን እንዲነግረውናል። ባልና ሚስቶች ናቸው በአንድ ቤት የሚኖሩት። በዚህ ግድያ የተጠረጠረችው ሚስቱ ገነት በወንጭ የምትባል ግለሰብ ነች። የወንጀሉም ክስተት በዚህ ዕለት ከሌሊቱ ስምንት ሰዓት ላይ በ13 2016 ከሌሊቱ ስምንት ሰዓት ላይ የተዳረገሯን በሌላ ሴት በእኔ ላይ ደርቧል በሚል ጥርጣሬ በተኛበት ነው ሌሊት በመዶሻ አናቱን መታ ለእንዲሞት ግያ ከዳረገችው በኋላ ነው በጎረቤት በመሄድ ባለቤቴ በእጅ ላይ ተጎድተዋል፣ ስለዚህ ልጄን ተረከቡኝ ስትል ነው የአካባቢ ማህበረሰብ ይህንን ነገር ከሰማ በኋላ ለፖሊስ ጥቆማ አድርሶ ጎረቤቶች ልጇን ተረክቧት እሷን ከህግ እንዳታመልጥ ወዲያው ለፖሊስ መረጃ ሰጡም። ፖሊስ ሚስትን በቁጥጥር ስር በመዋል የተለያዩ ማስረጃዎችን በማሰባሰብ ሲሰራ ቆይቶም ወንጀል የተፈጸመበትን መዶሻ በማስረጃ በመያዝ የአስክሬን ምርመራ በማድረግ የምርመራ መዝገቡን አጠናቆ ለአቃቢ ግላከም የምርመራ መዝገብ የደረሰው አቃቢግም የደረሰውን የምርመራ መዝገብ ተመልክቶ ክስ ይመሰርታል። በአቃቢግ የተመሰረተውን ክስ ሲከታተል የነበረው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤትም ተከሳሿን ጥፋተኛ በማለት በ25 ዓመት እስራት እንድትቀጣ ውሳኔ ያሳልፎባታል። ለሌሎች መማሪያ እንዲሆን ይህንን ታሪክ ብስራት ወደ እናንተ አቀረበ። ዘውትር አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሳችሁም የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉም በአክብሮት እንጋብዛለን። በያላችሁበት ጥሩ ጊዜ ይሁንላችሁ።